እግዚአብሔር እነዚህን ቀጥሎም ነግራችሁን ስድስት የጸሎት ነጥቦች ሰጠኝ። አዎ ቀጥሎ ስድስት ነጥቦችን ብቻ ነው እንድንጸልይ የምናደረገው። እነዚህ ስድስት ነጥቦች ግን እግዚአብሔር በሕይወታችሁ እንዲገለጡላችሁ የሚፈልጋቸው የጸሎት ርዕሶች ናቸው። ይኸውላችሁ፣ እኔ እናንተም ብሆን ልክ የጸሎት ሰዓት ላይ በጣም አጥብቄ በቁም ነገር መጸለይ ይጀምራለሁ። ጸሎት ሲባል ሁል ጊዜ ግራና ቀኝ ማየት እንዳትጀምሩ። ጸሎት ሲባል ሁል ጊዜ ልክ እንደ ተቆሳተረ ራሱን እንደሚጠብቅ እንደ ፕሮቶኮል ሆናችሁ እንዳትጸልዩ። ስትጸልዩ የወደፊታችሁ በዚህ ጸሎት ላይ እንደተደገፈ አድርጋችሁ ነው መጸለይ ያለባችሁ። ዛሬ ይህንን የምትመለከቱ በሙሉ አንዳች ሞገስን ትሸከማላችሁ።

አዳምጡኝ ከሰዎች ጋር በምትነጋገሩበት ወቅት መገኘት ያለበት ሞገስ እዛ አካባቢ አይደለም ያለው። አዳምጡኝ በደንብ ሞገስ ያለው በጭንቅላታችሁ ላይ ነው። ልክ ሞገስ ማለት እንደ ኮፍያ ማለት። ለምሳሌ እንደ ሳውት አፍሪካ አይነት ወይም ደግሞ ሌሎች ከደቡብ አካባቢ በአፍሪካ ሀገር ከሚገኙ ሀገራት የሚመጡ ሰዎች የራሳቸው የሆነ የአለባበስ ስታይል አላቸው። ማለትም ለምሳሌ አንዳንድ ጊዜ የሆነ የሚደፉት ጭንቅላታቸው ላይ የሚያረጉት እንደ ቆብ ነገር አለ። ይህንን ቆብ አይናችሁ እንኳን ባያይ ነካክታችሁ ምን እንደለበሱ ልታውቁ ትችላላችሁ። ሞገስ ማለት ልክ እንደዛው ነው። አስቡት። ሞገስም ልክ እንደዛ የለበሰ ሰው እንዴት እንደሚሰራ ነገሮችን ማስረዳት አይጠበቅበትም። ያ ጭንቅላቱ ላይ የለበሰው ሞገስ እግዚአብሔር ከእርሱ ጋር እንዳለ የሚያስተዋውቅለት ነገር መሆን ይጀምራል። አንዳንዶቻችሁ ጭንቅላታችሁ ባዶ ነው፣ ማለትም ራሳችሁ ላይ ምንም አይነት ኮፍያ የለም ደረቅ ነው የሆነው። ነገር ግን ልክ መጸለይ ስትጀምሩ፣ አባቴ ሆይ ይኸው ጭንቅላቴ ባዶ ነው፣ ያደረግኩት ምንም አይነት የሞገስ ቆብ የለም፣ አሁን ግን ያ ሞገስ ያስፈልገኛል ብላችሁ መጸለይ ትጀምራላችሁ። በህይወቴ ላይ አንድ ነገር አስቀምጥ። በራሴ ላይ አንድ ነገር አስቀምጥ። በእጆቼ ላይ አንድ ነገር አስቀምጥ። ያንተ የምታስቀምጥልኝ ነገር ልክ እንደ ማስረጃ የሆነ ጌታ ሆይ ይወላችሁ። አንድ ደቂቃ ልስጣችሁ መንፈሳችሁን እንድታዘጋጁ። በዚህ ርዕስ ላይ አሁን መጸለይ ጀምሩ። አንድ ደቂቃ ሰጠኋችሁ። መንፈሳችሁን አዘጋጁ። Rapposta de በበሽታ ህይወት በሽንፈት ህይወት መኖር ደክሞኛል። የወረደ ህይወት መኖር ደክሞኛል። ዛሬ ግን ማንኛውም አይነት እንደዚህ አይነት የደከሙ ህይወቶች እንዲጨምሩ፣ መላላቶች እንዲጠነክሩ ጸልያለሁ። አንድ ሰው መንፈሱን እያዘጋጀ ይጸልይ። አዲስ ጅማሬ ነው። ለአንድ ደቂቃ ጸልይ። እስቲ ልቦቻችሁን እያዘጋጃችሁ ጸልይ ይውላችሁ። ማንም ወደ ህይወታችሁ የምትጫኑት ነገር ብቻ ነው መምጣት የሚጀምረው። በተበላሹ ነገሮቻችሁ ላይ የሆነ ስዕልን መሳል ጀምሩ። ከእግዚአብሔር ቃል ውስጥ እየጠቀሳችሁ ስዕሎችን ማስቀመጥ ጀምሩ። በህይወታችሁ ላይ የተበላሸ ክብራችሁን፣ የተበላሸባችሁን ማንኛውም አይነት ታላቅነት፣ የተበላሸባችሁን ጨርቅ ማንነት ሁሉ ዛሬ ከእግዚአብሔር ምስል ላይ እየጠቀሳችሁ መሳል ጀምሩት። አሮጌውን ቀዳዳውን ቡጫቂ ነገር ማስወገድ የእኔና የእናንተ ኃላፊነት ነው ከህይወታችን ላይ። ይህንን በኦንላይን እየተመለከታችሁ ያላችሁ በሙሉ አሁን እየጸለይን ነው። እርግጠኛ ሁኑ መጸለያችሁን ከእኛ ጋር ላፓራንቶስ ካዲ በመንፈስ መጸለይ ጀምሩ ለአንድ ደቂቃ። ምንም አይነት የማይወረድ ህይወት እንዲኖረን አዲስ ጅማሮ እንዲኖረን ጸልዩ። ደረቅ ነገሮች ይወገዱ። የማያቋርጥ እድገት፣ የማያቋርጥ ከፍታ፣ የሚያብረቀርቅ ልክ እንደ ከዋክብቶች ከፍ የማለት መውደቅ የሌለው ታላቅ የድል ህይወት እንዲኖርህ ጸልይ። የጸለይክ መሆኑን እርግጠኛሁም ሆነ መጸለይህን እርግጠኛሁም። በጌታ በኢየሱስ ስም ጸለይን። አንድ የማቀውን ስለ መንፈስ ዓለም ልነግራችሁ ፈልጋለሁ። ታውቃላችሁ፣ በመንፈሱ የማይቆጣና ብድግ የማይል ሰው ከሌለ በስተቀር መቼም ቢሆን የመንፈስ ዓለም ምላሽ አይሰጣችሁም። የሆነ የአንዳንድ ነገር ላይ ሊደክማችሁ ይገባል። ጌታ ሆይ አንተ ተናግረሃል። በኃይል ዘመን ላይ እንዳለን ታውጃሃል። ቃልህን ሰምቻለሁ። ጥበብህ በዚህ ተገኝቷል። ስለዚህ አሁን እኔም እምነቴን ለቀዋለሁ። አሁን እየጠበቅኩ ያለሁት ኃይል ነው። ስለዚህ ጌታ ሆይ ያ ኃይልህ አሁን ይምጣ ብላችሁ መጸለይ ጀምሩ። የቤተሰቦቼ ጉዳይ በእንደዚህ አይነት መጥፎ ሁኔታ መቀጠል የለበትም፣ አሁን ኃይልህ ይምጣ ጌታ። ያለሁበት ሁኔታ በእንደዚህ አይነት መቀጠል የለበትም፣ አሁን ኃይልህ ይምጣ። ይኸውልህ ነገሮች መለወጥ ይጀምራሉ። እግዚአብሔርን ለነዛ ነገሮች ማስተዋወቅ ስትጀምር ነገሮች ይለወጣሉ ይለወጣሉ። በጌታ በኢየሱስ ስም ጸልየን እንቀጥላለን። ጸሎታችን በኢሳያስ ምዕራፍ 54 ቁጥር 17 ላይ ይሄ፣ መጀመሪያ የምንጸልይበት ርዕስ ነው። መለኮታዊ የሆነ ነፃነትን እያወጅን ከእስራት ሁሉ ነፃ እየሆንን የምንጸልይበት ነገር ነው ይህ። አሁን በዚህ በምንጸልየው ጸሎት ላይ ግን እግዚአብሔር ነገሮቻችንን ማስተካከል ይጀምራል። መጸለይ ስትጀምሩ የእግዚአብሔር እሳት በሰዎች ላይ መውደቅ ይጀምራል። ታውቃላችሁ፣ አንዳንዶቻችሁ ከዚህ በኋላ በክርስቶስ ውስጥ ያለውን መለኮታዊ ኃይል መግለጥ ትጀምራላችሁ። እስቲ አሁን በኢሳያስ 54 ቁጥር 17 ላይ ያለውን ጮክ ብላችሁ በምትችሉት መጠን አብረን እናነበዋለን። እንደዚህ ይላል፦ በአንቺ ላይ የተሰራ መሳሪያ ሁሉ አይከናወንም፣ በፍርድም በሚነሳብሽ ምላስ ሁሉ ትፈርጂበታለሽ። የእግዚአብሔር ባራዎች ርስት ይህ ነው፣ ጽድቃቸውም ከእኔ ዘንድ ነው ይላል እግዚአብሔር። ሰማችሁ። አሁን ለመጸለይ ዝግጁ ናችሁ? እሺ እንደዚህ በሉ። አባት ሆይ በጌታ በኢየሱስ ስም ዛሬ አውጃለሁ፣ በክርስቶስ ኢየሱስ ደም ነፃነቴን አውጃለሁ፣ ነፃነቴን አውጃለሁ። ማንኛውም አጋንንታዊ ተጽዕኖ ዛሬ አዘዋለሁ። በክርስቶስ ኢየሱስ ደም ነፃ እሆናለሁ፣ ነፃ እሆናለሁ፣ ከየትኛውም እስራት ከአጋንንታዊ ተጽዕኖ ዛሬ አንደበታችሁን ከፍታችሁ መጸለይ ጀምሩ። ነፃነትን እያወጃችሁ ጸልዩ። ከየትኛውም የጨለማው የሰይጣናዊ የሆኑ እስራቶች፣ ከአጋንንታዊ የሆኑ እስራቶች፣ በቤተሰብ ከሚተላለፉ መናፍስቶች፣ በሕልም የሚመጡባችሁ ማናቸውም፣ በተኝታ በመኝታ ሰዓት ከሚገለጡ ነገሮች ዛሬ በጌታ በኢየሱስ አናስጨርሳቸው። ጸልዩ፣ ተቃውሟቸው የተሰበሩ ይሁኑ። በክርስቶስ ደም የተሰበሩ ይሁኑ። ትርጉም አልባ ረግ ናቸው። ማናቸውም አይነት ተጽዕኖዎች፣ የአያት የቅድመ አያት ተጽዕኖዎች። የሆነ ሰው መጸለዩን ይቀጥል። መለኮታዊ ነፃነት። ክርስቶስ ኢየሱስ ለነፃነት ልንኖር ነፃ ወጣን ይላል። ዛሬ የክርስቶስን ደም በላይ ላይ አውጃለሁ። የክርስቶስን ደም በላይ ላይ አደርጋለሁ። ያቤት እንደዚህ ብሎ ነው የጸለየው። ማናቸውንም አይነት ኃይላት ዛሬ ሰበርኩኝ። ማናቸውም አይነት ከቅድመ አያት የሚመጡ ተላላፊ ነገሮችን አቋረጥ ናቸው። ማናቸውም አጋንንታዊ የሆኑ ነገሮችን ዛሬ እንደ እግዚአብሔር ልጅ ሆነን በክርስቶስ ኢየሱስ ደም ታጠብናቸው። በኢየሱስ በኢየሱስ። ይህንን እየጸለያችሁ እያለ በዚሁ ጸሎት ላይ ባላችሁበት የኢየሱስ ደም ብላችሁ ሲጭፉ አውጃለሁ። የኢየሱስ ደም ዛሬ ምሽት ላይ ማንኛውም በወደፊቴ ላይ የተደቀነ የትኛውም መሰረት ያላቸው ነገሮች የተሰበሩ የሆኑ አሁን አፋችሁን ከፍታችሁ መጸለይ ጀምሩ። በደሙ ኃይል በደሙ እያላችሁ መጸለይ ጀምሩ። የክርስቶስ ደም በማንኛውም መሠዊያዎች ላይ ያወራል። የትኛውም አይነት እድል ፈንታዎች ላይ፣ ንግግሮች ላይ፣ ፕሮግራሞች ላይ የክርስቶስ ደም ይናገራል። አሁን መጸለይ ጀምሩ። ማናኛውም አይነት መሠዊያዎች እየተዋጋችሁ ያለ አገልግሎታችሁን የሚዋጋ ሥራዎቻችሁን የሚዋጋ ፍሬያማነታችሁን የሚዋጋ በጌታ በኢየሱስ ስም ተገለጡበት። በሱ ላይ እንመጣበታለን። ዛሬ የፈረሰ ይሁን። የሆነ ሰው መጸለዩን ይቀጥል። ቀጥሉ፣ መጸለያችሁ። የእግዚአብሔር ኃይል እየተንቀሳቀሰ ነው። ቀጥሉ፣ መጸለያችሁ። በኢየሱስም ጸልየናል፣ በኢየሱስም ጸልየናል። እየጸለያችሁ እንደዚህ በሉ፣ ማንኛውም ስምምነቶች የገቡ በእኔ አማካኝነት ተደርገው የተስማሙ ስምምነቶች እንደ እግዚአብሔር ልጅ ዛሬ እግዚአብሔር የሰጠኝን አቅም ተጠቅሜ ማናቸውንም ስምምነቶች አፈረሱ። አጋንንታዊ ታዊ የሆኑ ባዶ የሆኑ ስምምነቶቹን አፌን ከፍቼ ዛሬ በኢየሱስ ስም አፈረስኳቸው። ማናቸውንም ስምምነቶች በኢየሱስም በጥንታዊ የሆኑ በኢየሱስም በአያት ቅድመ አያት የተደረጉ ስምምነቶችን ዛሬ በኢየሱስም ስም አፈረስናቸው። የሆነ ሰው ተአምራቱን እየተቀበለ ነው። ዛሬ አንድ ሰው ነፃ እየሆነ ነው። በመንፈስ ቅዱስ ኃይል አማካኝነት በእግዚአብሔር ቃል አማካኝነት ዛሬ ነፃ ትሆናላችሁ። ዛሬ በዚህ ቃላችሁ አፋችሁ ምክንያት በተናገራችሁት ነገሮች ምክንያት ሁሉ ትኮንናላችሁ ነጻም ትሆናላችሁ። ዛሬ በዚህ ከተማ ላይ ያላችሁ ይህንን የምትመለከቱ በየትኛውም ዓለም ላይ ያላችሁ ጋና፣ አሜሪካ፣ ሳውዝ አፍሪካ፣ ዩጋንዳ በየትኛውም ቤት ውስጥ ያላችሁ የትኛውንም እርግማን ስበሩት በኢየሱስ ስም። ዛሬ በምስራቅ በምዕራብ ያላችሁ ሁሉ በእግዚአብሔር ፍጥነትና ኃይል እንድትገናኙ ጸልያለሁ። በኢየሱስን ጸለይ። የመጨረሻው የጸሎታችን ክፍል እንደዚህ ነው። ይህንን እንድትሰጡት አልፈልግም። አይኖቻችሁን ከፍታችሁ በመንፈስ ዓለም ምን እየተካሄደ እንደሆነ እንድታዩ ፈልጋለሁ። አንድ ነገር ለእናንተ ልጸልይ የምፈልገው ነገር አለ። ነገር ግን የበለጠ የሚሆነው በራሳችሁ ጉዳይ ላይ ራሳችሁን ስጸልዩ። አሁን ደግሞ ቀጥሎ የምንጸልየው እንደዚህ ነው። ማናቸውም የአጋንንትን ኃይል ወይም ደግሞ ክፉ የሆነ መጎስል እየጎተተ ያለ ልብስ የለበስ ነው። የትኛውም አይነት ጨርቆች የትኛውም አይነት የሐፍረት ጨርቆች እንደገና የመበላሸት ጨርቆች ማናቸውም የለበስናቸው ምንም አይነት ሊሆኑ ይችላሉ፣ ረጅም ሊሆኑ ይችላሉ። የተለበሱ ግን እነዚህ መጎናጸፊያዎች ዛሬ በኢየሱስ ስም አወለቅናቸው። እያወለቃችሁ እነዚህ መጎናጸፊያዎች ልብሶች ቆሻሻ የሆኑ ሸክም የሆኑ ቀንበር የሆኑ ለኛ የማይመጥኑ ማንኛውም ፕሮግራሞችን የሆነ ሰው ያስቀመጠባችሁን እያወለቃችሁ ጸልዩ። አሁን አውልቁት፣ በኢየሱስም አራግፉት ከህይወታችሁ ላይ እነዚህን የማይገባ ያለ ጊዜ የሆነ የሞት ልብሶች፣ የትኛውም የመቃብር ልብሶች በኢየሱስም አስወግዷቸው። አንድ የጸሎት ርዕስ እንድሰጣችሁ አሁንም ፍቀዱ። አልዓዛር የሚባል ሰው ነበረ። አንድ የለበሰው ልብስ ነበር። የለበሰው ልብስ የሞት የተባለ ልብስ ነው ይሄ እንደ መገነዣ አይነት ያለ ጊዜው የሞተበትን ግን ጨርቅ ገንዘውና አልብሰውት ነበረ። አንዳንዶቻችን ልክ እንደዚሁ በህይወት እያለን ግን ይሄንን እድሜ አታልፍም የሚል ልብስ ይለበስብናል። አርባን አታልፍም፣ ሀምሳን አታልፍም የሚሉ ልብሶችን የለበሱ አሉ። ማናቸውም እንደዚህ አይነት የመቃብር ልብስ የተዘጋጀላችሁ ዛሬ በኢየሱስም ከእናንተ ላይ አራክፉት። በኢየሱስም ዛሬ ይህንን ከራሴ ላይ አወልቃለሁ፣ ይህንን ጨርቅ ከእኔ ላይ አወልቃለሁ እያላችሁ እነዚህን መጠቅለያዎች እንደ አልዓዛር እያወለቃችሁ ጣላችሁት። እኔ በክርስቶስ ነኝ፣ ይሄንን የሞት የመቃብር ልብስ ልለብስ አይገባኝም ብላችሁ አውልቁት እንደ አልዓዛር። በኢየሱስ ኢየሱስ ለእናንተ ከፍሎላችኋል። ኢየሱስ የሞትን ክፍያ ከፍሎላችኋል። የሙታንን ልብስ አለብስም። ዛሬ አውልቁት፣ በኢየሱስ አውልቁት። ዛሬ በኢየሱስ ከፕረንተ ሰበ ለፐረቶሽ ክሮፐከተበ ለከታሽ ክራንተፕረስ ከቲ ለከፐረቶችሽከፕረን ተከፐረቶቶስኪያታ በኢየሱስ ስም ጸልይ፣ በኢየሱስ ስም ጸልይ። እኔ ደግሞ ለእናንተ ልጸልይላችሁ። አሁን እዛ እስቲ በመንፈስ ላይ የወደቁትን ሰዎች ወደዚያ አምጡ። በውስጥ አንድ ነገር እየታየኝ የተሰማዩ የሆኑ በከሰል የተነደዱ እሳቶች ይታዩኛል። በመንፈስ ዓለም አንድ ነገር የሆነ ነው። በዚህ ጸሎታችን አማካኝነት ዛሬ ማታ ብዙዎቻችሁ ነጻ ሆናችሁ መሄድ ግዴታችሁ ነው የሚሆነው። በምን አይነት ነገር ውስጥ እንዳላችሁ አይመለከተኝም፣ ግን አሁን የምጸልየው አንድ ነገር ነው። በፍጥነት እንድንጸልይ የምፈልገው ወደዚህ አምጡልኝ። በዚህ በእግዚአብሔር ቅባት ኃይል እየሆኑ ያሉትን፣ የእግዚአብሔር ስም ይባረክ። አንድ ትንቢታዊ የሆነ ሀሳብ ልሰጣችሁ እፈልጋለሁ። ሁላችሁም እጃችሁን ጭንቅላታችሁ ላይ እንድታደርጉ እፈልጋለሁ። በእምነት ጭንቅላታችሁ ላይ እጃችሁን አድርጉ። እጸልይላችሁ እፈልጋለሁ። ይሄ እግዚአብሔር የሰጠኝ ትዕዛዝ ነው። ስለዚህ ምንም ነገር ሳትጨነቁ ይህን ነገር እንድታደርጉ እጸልያለሁ። እግዚአብሔር ነግሮኛል። ማንኛውም የተበላሸባችሁ ነገር ዛሬ ይመለስላችኋል። አባት ወይ፣ እጸልያለሁ ማንኛውም በዚህ ያለ ሰው የትኛውም አይነት በአያት በቅድመ አያት የተደረገ ፕሮግራም ማንኛውም የነሱ የሆነው ነገር የተወሰደባቸው፣ ዛሬ በመንፈስ ቅዱስ እሳት ሶስት ጊዜ ኢየሱስ ብላችሁ እንድትጮሁ እፈልጋለሁ። አንድ ኢየሱስ፣ ሁለት ኢየሱስ ሶስት ኢየሱስ። ዛሬ መዳረሻቸውን ለቀኩኝ አስለቀኩኝ። ማንኛውንም መዳረሻቸውን የያዘ ነገር አስለቀኩኝ። የእግዚአብሔር ጥበቃ ይሁንላቸው፣ በኢየሱስም አውጅባቸዋለሁ። መታደስ ይሁንላቸው፣ መታደስ ይሁንላቸው፣ በክርስቶስ ኢየሱስ ኃይል መታደስ ይሁንላቸው፣ በኢየሱስም እስቲ ሁላችሁም እጆቻችሁን አውርዱና እነዚህን ሰዎች ቶሎ አምጡልኝ። ማንኛውም አሉታዊ የሆኑ ፕሮግራሞች በእናንተ ህይወት ላይ እየተደረጉ አሁን እየጸለይ ሁላችሁ እያየሁ ነው። አንድ ራእይ አለው። ልክ እንደ እንደ መዝገብ የሆነ ነገር ነው። ስሞች የተጻፉበት መዝገቦች ነው። የእያንዳንዱ ሰዎች የቤተሰብ ስሞች በሙሉ ተጽፎበታል። ዛሬ አውጃለሁ እናገራለሁ፣ የትኛውም አይነት መዝገቦች ዛሬውኑ በኢየሱስ ማቃጠልኳቸው፣ በእሳት አነደድኳቸው። በመንፈስ ዓለም ሆኜ ይሄንን በእሳት አነደዋለሁ። ማንኛውም አይነት የዘመድ አዝማድ መዝገብ የተከፈቱ የእናንተን ስም የያዙ ዛሬ በኢየሱስ ማቃጠልኳቸው። ከእኔ ጋር አብራችሁ ጮኸችሁ ተናገሩ። አባት ወይ፣ ዛሬ አውጅ አለው። ማንኛውም የኔ ስም ያለበት የተጻፉ ነገሮች ዛሬ በጌታ በኢየሱስ ስም እጸልይባቸዋለሁ። ይደፉ በኢየሱስ ስም ይደፉ፣ በኢየሱስ ስም ይደፉ ፕረንተከረከሽ ረተረከተሽ ለተተረከቶችረከተከታሎይደፉ በየ ሁለተኛ አታገባም ተብሎ የተጻፈ አያገባም። ሥራ አይኖረውም ተብሎ የተጻፈ ይደፋ። ልጆች አይኖሩትም ተብሎ የተጻፈ ይደፋ። ይሞታል ተብሎ የተጻፈ ይደፋ። በኢየሱስ ስም ጸለይ። እስቲ አንድ ጊዜ ጸጥ በልና እኔ ልጸልይላቸው። የሆነች ሴት አያለሁ በራእይ እቺን ሴት ግን ስመለከታት ቆዳዋ በሙሉ የሆነ እንደሚያክ ነገር የያዘው ነው በመንፈስ ዓለም ነው ይሄንን የማየው የሆነ አጋንንታዊ የሆነ ነገር በላያዋ ላይ እንዳለ ነው የሚታየኝ እቺ ሴት ከቤተሰብ ጋር የተገናኘ ነው አሁን ልጸልይ እፈልጋለሁ የቱ ጋር እንዳለች ባላውቅም አሁን ግን እጸልያለሁ ማንኛውም አይነት መሰዊያዎች አሁን አውጅባቸዋለሁ። እሳት በዛች ሴት ላይ እንዲወርድ ጸለይ። እሳት ይውረድ በዛች ልጅ ላይ ዛሬ ነጻነቷ ይሁን። ዛሬ ነጻነቷ ይሁን። አውቁልኛ እንዴ! በኢየሱስም እሳት ይውረድ። ለንቶ ሌክራ በለንቶሊከበረንስታፍረቲበረንስተ በኢየሱስ ስም፣ በኢየሱስ ስም። በመንፈሴ አንድ ነገር እያየሁ ነው። ገስጹት። ማናቸውም ጥንቆላዊ የሆኑ አሰራሮችን ገስጹት። የአጋንንት የጥንቆላን አሰራር በሙሉ ገስጡት እስቲ ምናልባት ወደሆነ ወደ ሆነ ነገር ውስጥ መረዳት ውስጥ ልትመጡ ሊሆን ይችላል። ምናልባት ትላንትና የነበረባችሁ ሕይወት ሊሆን ይችላል። የሆነ ግን ኪዳን ያለባችሁ ሰዎች ለናንተ የጸለይኩ ነው። እግዚአብሔር ተናገረ በጆሮዬ። ዛሬ ማናቸውም የተነገሩ አጋንንታዊ የሆኑ ኪዳናቶች ላይ ዛሬ በኢየሱስም የእግዚአብሔር እሳት ይውረድበት። ከዚህ ነገር ነፃ አሁኑ ዛሬ ማንኛውም እንዳታገቡ የሚያደርጉ የጥንቆላ ንግግሮች ቤተሰብን የሚጎዳ እንዳታገቡ በጋብቻ ላይ የተነገረ ንግግር ዛሬ በኢየሱስም፣ ወደዚህ ስለመጣችሁ ቤተሰቦቻችሁን ወክላችሁ ስላላችሁ ይህን እየጸለይኩ እያለ እሳት በናንተ ላይ ይውረድ በኢየሱስ ስም። ማናቸውም በጋብቻ ላይ የሚነገሩ ክፉ ነገሮች ዛሬ ይሰበሩ።

ዛሬ በዚህ ያላችሁ በሙሉ ጸልይላችኋለሁ። ማንኛውም የአጋንንት የሆነ ኪዳን ዛሬ በእናንተና በዘር ማንዘራችሁ ላይ ያለ ከክርስቶስ ኢየሱስ ስም በላይ ስለማይበልጥ በኢየሱስ ክርስቶስ ኃይል በሞት ላይ በሰይጣን ላይ ዛሬ አውጅ አለው። ለቋችሁ ይሂድ። አሁን ለቋችሁ ይሂድ። ማናቸውም የተፈራረማችሁት የአጋንንት የሆነ የተነገረባችሁ ኪዳኖች ዛሬ በኢየሱስ ስም አስቆምኳቸው። ዛሬ ልቀቃቸው፣ ልቀቃቸው በኢየሱስ ስም፣ በጌታ በኢየሱስ ማንኛውም ሌባ የሆነ መንፈስ ወደዚህ መምጣት የማይገባው ዛሬ አስለቀቅኳቸው። ኃይሉ የተሰበረ ይሁን። በእነሱ ላይ ያለ ኃይል ዛሬ ይሰበር፣ በኢየሱስ ክርስቶስ ነፃ ያወጣው ነፃ ነው። ለዛ ነው ዛሬ በዚህ ያላችሁት ሁሉ ላይ እዚህም ወይም አዳራሽ ውስጥ ላላችሁ አውጃለሁ፣ እናገራለሁ። ዛሬ ነፃነታችሁን ማጣጣም ይሆንላችሁ። ማናቸውም ዛሬ በእናንተ ላይ የተጠናወተ መናፍስት